ከበሬ ተጋጥሜያለሁ ከበሬ ጋር ተጋጥሜያለሁ በምን በግንባር ኖ ፋይት እዚህ ሀገር ላይ ነው መቼ ነው አንድ አስር አመት ሆነ ሊወጋ መጥቶ ነው መጣ በቃ ጣልኩት ፊጋ በሬ ጣልኩት ጭራሽ ጣልኩት ያን ጊዜ ሰውነቴን ጥሩ ነበረ ታውቁት አላችሁ ሰውነቴ ስፖርተኛም ስለነበርኩ ብስክሌተኛ ነበርኩ ምናምን፣ ጥሩ ሰውነት ነበረኝ። ጥሩ ሰውነት መኪና ልከፍት እንደዚህ እያልኩኝ በጥሶ ከዛ መጣ፣ ጭራሽ የበረገገ በሬ ፊጋ አልኩት። በቃ እኔ እዚህ ላይ ጠ ጣልኩት። ምንድን ነው በሬውን ጣልኩት። በምን በቦክስ። በቦክስ በቦክስ ላይ መጣ ገመድ ይዘዋል ከገመዱ እንደ ዞር አደረኩትና እኔ ልክ ልከፍት እንዲህ ሲል ሰዎች ሲጮሁ ሰማሁ ዞር ስል አጠገበ ይደርሷል ምንም ኦፕሽን የለም ምኑ ላይ መጣው አንገቱን ይዤ በቦክስ ብለህ ነበር ምን ላይ መጣው ምኑ ላይ በድንጋጤ ስለሆነ እሱ ይንገር እንጂ እዚህ ላይ ቦታ ካልተሳሳትኩኝ ወደ ሜክሲኮ ምናምን በሬ መሯሯጥ ይጫወታሉ አይደል ስፔን ነው። ጎሽ ነበር እሱን። ለመወዳደር 250 ዶላር ነበር ሽልማቱ እና ሁሉም ሞከሩ። ሁ ይላውቅ እና ሁሉም ይገጥማል፣ አልቻሉ። አንድ እንደኔ ኑሮ የከፋው ቀጫጫ ገባ። ስማ ወዲ በመጀመሪያው ዙር ነው እነዛን የሚጠላቸው። ይሄ ግን በቃ እንዴት ከዛ ገና እንደጀመረ በሬውን ጣለው። በሬውን ጣለው በመንፈስ ነው አደለም። በሬውን ጣሎ ጋዜጠኞች መጡ። በጣም ጀፋርነ በጣም ጎበዝነ እኔ አንተ ቦታ ላይ ቢሆን ያመልጠኝ ነበር ሲል ጋዜጠኛው። ይሄኛው ሰውዬ ታዲያ በሬውን ማን ጣለዋል?